ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችኋል? ከናሁ ቴሌቪዥን ለዕለተ አርብ ጥቅምት 7 ቀን 2018 ዓ.ም ተመረጥ የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ፣ አብራችሁን ቆዩ። ወደ ቀዳሚ ዜናችን እለፍ። የኢትዮጵያ ኢኮኖሚ በ7.2 በመቶ እድገት እንደሚያስመዘግብ ዓለም አቀፉ የገንዘብ ድርጅት አስታወቀ። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ለመጠናቀቅ ሁለት ወራት ብቻ በቀሩት የዘንድሮ የፈረንጆቹ ዓመት የኢትዮጵያ ኢኮኖሚ በ7.2 በመቶ ያድጋል ተብሎ እንደሚጠበቅ ትንበያውን አስቀምጠዋል። ድርጅቱ ሀገሪቱ በቀጣዩ የፈረንጆቹ 2026 ዓመት ይኖራታል በሚል ያስቀመጠውን እድገት ለዚህ ዓመት ከተነበየው በ0.1 በመቶ ያነሰ ነው። መቀመጫውን በዋሽንግተን ዲሲ ያደረገው አይኤምኤፍ ይህንን ያስታወቀው ሐሙስ ጥቅምት 6 ቀን 18 ዓመተ ምህረት ይፋ ባደረገው አመታዊ ሪፖርቱ ነው። ሪፖርቱ ኢትዮጵያን ጨምሮ ከሳራ በታች የሚገኙ 45 ሀገራትን የኢኮኖሚ ሁኔታ የዳሰሰ ነው። ከሳራ በታች ያሉ ሀገራት በውጫዊ ሁኔታ ባልተረጋጋ የሸቀጦች ዋጋ፣ መፈናፈኛ ባሳጣቸው የብድር ሁኔታዎች፣ እንዲሁም ባሽቆለቆለው ዓለም አቀፉ የንግድና የእርዳታ አካሄድ ቢፈተኑም ኢኮኖሚያችንን የመቋቋም ችሎታ ማሳየቱንም አይ ኤም ኤፍ ይፋትቷል። በዚሁ ቀጠና ያለው የኢኮኖሚ እድገትም በፈረንጆቹ 2025 ዓመት 4.1 በመቶ በሆነ የተረጋጋ ሁኔታ እንደሚቀጥልም አመላክቷል። ይህ የኢኮኖሚ ሪፖርቱን በያ በመጪው የፈረንጆቹ አመትን በትንሹ ከፍ እንደሚል የጠቆመው ሪፖርቱ ለዚህም እንደ ኢትዮጵያ ና ናይጄሪያ ባሉ የአፍሪካ ሀገራት እየተተገበሩ ያሉ የኢኮኖሚ ማሻሻያ ጥረቶችን አስተዋጽኦ እንደሚኖራቸው አመላክተዋል። ኢትዮጵያን ጨምሮ በቀጠና ያሉ እንደ ቤኒን፣ ኮትዲቫር፣ ሩዋንዳ ና ኡጋንዳ ያሉ ሀገራት በአለም አቀፍ ደረጃ ፈጣን እድገት የተመዘገበባቸው መሆኑን ሪፖርቱ በበጎነት ጠቅሰዋል። በመጩ ጊዜያትም የነዳጅ ዋጋ የበልጥ ይቀንሳል ተብሎ ቢጠበቅም ቡና ና ወርቅን የመሳሰሉ ዋነኛ ሸቀጦች ዋጋ ግን ከኮቪድ ወረርሽኝ በፊት ከነበረበት ጊዜ በላይ እንደሚሆንም ሪፖርቱ አትቷል። ሁኔታ እንደ ኢትዮጵያ ላሉ በተፈጥሮ ሀብት ላይ ለተመሰረቱ ሀገራትም ጠቃሚ እንደሚሆን አይኤምኤፍ አስታውቋል። የኢትዮጵያ የኢኮኖሚ ሁኔታ በሪፖርቱ ደጋግሞ በበጎነት የጠቀሰው ድርጅቱ ኢትዮጵያ በዘንድሮ የፈረንጆቹ ዓመት እንደ አንጎላ ሁሉ ባለ ሁለት አሃዝ ዋጋ ግሽበት የተመዘገበበት ሀገር መሆኗን አክሏል። በትግራይ ተፈናቅለው የነበሩ 62ሺ የሚሆኑ ሰዎች ወደ ቀያቸው መመለሳቸው ተገለጸ። በሰሜኑ ጦርነት ወቅት በትግራይ ክልል ካሉ ስድስት ወረዳዎች ተፈናቅለው የነበሩ 62ሺ የሚሆኑ ሰዎች ባለፈው መስከረም ወር ወደ ቀያቸው መመለሳቸው ተነግረዋል። ተፈናቃዮቹ መመለሳቸውን ያስታወቀው በኢትዮጵያ ለተለያዩ ጉዳቶች ተጋላጭ የሆኑ ማህበረሰብ ክፍሎችን የሚከታተለው የተቋም ስብስብ ነው። ተፈናቃዮቹ የተመለሱት ወደ ኢሮብ፣ ጎሎ መሀድ፣ ዛላንበሳ፣ እግላ፣ ማዕከላዊ አዲያቦ ና ታህታይ አዲያቦ ወረዳዎች ነው ተብሏል። የተባበሩት መንግስታት ድርጅት ኤጀንሲዎች ኮሚሽኑን ጨምሮ የተለያዩ ተቋማት የተካተቱበት ይኸው ስብስብ ማክሰኞ ጥቅምት 4 ቀን 2018 ዓ ም ሪፖርቱን አውጥቷል። ሪፖርቱ ከፍተኛ የተፈናቃይ ተመላሾች ቁጥር የተመዘገበበት በታሕታይ አዲያቦ ወረዳ መሆኑን ሲሆን በመስከረም ወር ወደ ወረዳ የተመለሱ ሰዎች ብዛት 29232 መሆኑንም ሪፖርቱ አመላክተዋል። የተፈናቃዮቹ መመለስ የተሰማው በትግራይ ክልል የፖለቲካ ውጥረት ተባብሶ በቀጠለበት በዚህ ወቅት ነው ተብሏል። ህወሀትን ጨምሮ የክልሉ ጊዜያዊ አስተዳደር ከተለያዩ ትግራይ ክፍሎች የተፈናቀሉ ዜጎችን ወደ ቀያቸው መመለስን ጨምሮ መንግስት የፕሪቶሪ ፌደራል ስምምነት ተግባራዊ እንዲያደርግም ሲጠይቁ ቆይተዋል። ከሰሞኑ ደግሞ የክልል ወታደራዊ ኃይል የሚመራውና ለተከታታይ ቀናት ሲካሄድ የቆየው የተቃውሞ ሰልፍ በትግራይ ክልል ሌላ ስጋት ስለመደቀኑ እየተገለጸ ይገኛል። የእነማይ ወረዳ ምክትል አስተዳዳሪ በተተኮሰባቸው ጥይት መገደላቸው ተገለጸ። በአማራ ክልል ምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪና የስራና ክህሎት ጽህፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ በተተኮሰባቸው ጥይት መገደላቸውን የወረዳ አስተዳዳሪ አስታውቋል። የአስተዳደሩ ኮሚኒኬሽን ጥቅምት 6 ቀን 2018 ዓ ም በይፋዊ ፌስቡክ ገጹ ላይ በአሰራጭ የያዘ መግለጫ ምክትል አስተዳዳሪ በተጠቀሰው ዕለት ከመኖሪያ ቤታቸው ተነስተው ወደ ስራ ቦታ በመሄድ ላይ እያሉ ከጠዋቱ 12 ሰዓት አካባቢ በተተኮሰባቸው ጥይት መገደላቸውን ገልጿል። ለግድያውም ጽንፈኛ ብሎ የጠራ ሙከራውን በአካባቢ የሚንቀሳቀሰውን ታጣቂ ኃይል ተጠያቂ ያደረገው መግለጫው መንግስት ችግሮችን በሰለጠነ መንገድና በውይይት ለመፍታት በጫካ ለሚንቀሳቀሱ አካላት ተደጋጋሚ እድልና ጥያቄ ሲሰጥ መቆየቱንና እየሰጠ ያለ መሆኑንም አመላክቷል። ይሁን እንጂ እድሉን የተጠቀሙት ጫካ ገብተው የነበሩ ወንድሞችን በፍቅር ተቀብሎ ወደ ቀደመ ሰላማዊ ህይወታቸው እየተመለሰ ባለበት በዚህ ወቅት ሰላም የማይመቻቸው የታሪክ ጠላቶችን ተልዕኮ ተሸካሚ የሆኑ ጽንፈኛ ኃይሎች አሁንም በድንገት የግለሰቦችን ህይወት እየቀጠፉ ነው ሲሉም ገልጸዋል። አክሎም በወረዳችን የሚንቀሳቀሱ ጽንፈኛ ኃይሎች ከአለማዊ አውዲራቁ በሀሳብ ሳይሆን በጠመንጃ የሚያምኑ የዜጎችን የአስተሳሰብ የእድገት ደረጃ በውል ያልተገነዘቡ የሀሳብ ድርቀት የያዛቸው ሲል የኮንነው መግለጫው እነዚህ ኃይሎችም የወረዳውን ህዝብ ስቃይ እያራዘሙ ይገኛሉ ሲል ኮንነዋል። መግለጫው አቶ አዲሱ ተሻለ የህዝብና የመንግስትን ተልዕኮ ለማስፈጸም ደከመኝ ሰለቸኝ ሳይሉ ህብረተሰቡን በልማትና በመልካም አስተዳደር ተጠቃሚ ለማድረግ ቀን ከሌሊት ሲተጉ የነበሩ ቅንና ታታሪ የህዝብ ልጅ ነበሩ ሲሉ ገልጿቸዋል። አያይዞም ከሀገር መከላከያ ሰራዊት አድማ መከላከልና ጥምር ኃይል ጋር በመሆን ከምን ጊዜውም በላይ በቁጭት በቅን ድርጅትና በቁርጠኝነት ኦፕሬሽኑን ይቀጥላል ሲልም አጽንኦት ሰጥቷል። ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈር ቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። እነሆ የምስራች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 ፖሊስ የካሜሩን የኢኮኖሚ ማዕከል በሆነችው በድዋላ ከተቃዋሚዎች ጋር ግጭት ውስጥ መግባት ተዘግቧል። ምርጫውን በበላይነት የሚመራው ገለልተኛ አካል በህገ መንግስታዊ ፍርድ ቤት ጋር በመሆን እስካሁን ምንም አይነት ውጤት ያልገለጸ ሲሆን እስከ ጥቅምት 26 ድረስ ይፋዊ ውጤት ይጠበቃል ተብሏል። ቲችሮማ በፌስቡክ ገጻቸው በሰጡት የቪዲዮ መግለጫ ድላችን ግልጽ ነው መከበር አለበት ሲሉ በቀጣዮቹ ቀናትም የክልል ድምጽ ዝርዝር መረጃ እንደሚያካፍሉ አስታውቀዋል። እንደ አውሮፓውያን አቆጣጠር በ2025 ጥቅምት 12 ለተካሄደው ምርጫ 11 ተቃዋሚ እጩዎች በምርጫው ላይ ተሳትፈዋል። ዘመቻው ብዙ ህዝብን የሳበና ተቃዋሚ ፓርቲዎችና የሲቪክ ማህበራት ጥምረት ድጋፍን አግኝተዋል። እንደ አውሮፓውያን አቆጣጠር በ2018 ባለፈው ፕሬዚዳንታዊ ምርጫ ወቅትም የተቃዋሚ መሪ ሞሪስ ካምቶ ከድምጽ መስጫ አንድ ቀን በኋላ ማሸነፋቸውን ተናግረው የነበረ መሆኑን በወጡ ዘገባዎች ተመላክተዋል። በመጨረሻም የዩክሬኑ ፕሬዝዳንት ቮሎደሚር ዘለንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በዛሬ ዕለት በዋሽንግተን መገናኘታቸው ተገለጸ። ይህ የሁለቱ መሪዎች ስብሰባ የሚካሄደው ትራምፕ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ያደረጉትን ውይይት ተከትሎ መሆኑን ቢቢሲ ዘግቧል። ትራምፕና ፑቲንም ባደረጉት የስልክ ውይይት በሃንጋሪ ፊት ለፊት ለመነጋገር ተስማምተዋል ተብሏል። ከነሐሴ አጋማሽ ጀምሮ ከፑቲን ጋር ለመጀመሪያ ጊዜ የተደረገው ጥሪ ውጤታማ ያሉት ትራምፕ የዋሽንግተንና የሞስኮ ቡድኖችን በሚቀጥለው ሳምንት ይገናኛሉ ብለዋል። በመሆኑም ትራምፕ ስልጣን ከያዙ ከጥር ወር ጀምሮ ለሶስተኛ ሁለተኛ ጊዜ ጉብኝቱ የሆነው ዘለንስኪ አሜሪካ እንደደረሰ ሞስኮ ስለ ቶም ሀው ክስ እንደሰማች ውይይቱን ለመቀጠል የተጣደፈች ነው የሚል ክስ አቅርበዋል። በዚህም 2500 ኪሎ ሜትር ወይም 1500 ማይል የሚረዝ ሚሳይሎችን ለዩክሬን እንዲሰጥ ዘለንስኪ ዩናይትድ ስቴትስን ጠይቀዋል ተብሏል። ትራምፕ ለዩክሬን ቶም ሀው ክስ ለመስጠት እያሰቡ እንደሆነ በዚህ ሳምንት መጀመሪያ ላይ ተጠይቀው የሚሆነውን እናያለን ልንሰጥ እንችላለን ሲሉ ፍንጭ ሰጥተዋል። ነገር ግን ከፑቲን ጋር ካደረጉት ውይይት በኋላ ስለ ተመሳሳይ ተስፋ የተጠየቁት ትራምፕ የአሜሪካን የቶም ሀው ክስ ክምችት ማሟጠጥ አንችልም። እኛ ሰላም እንፈልጋለን። ስለዚህ በዚህ ጉዳይ ላይ ምን ማድረግ እንደምንችል አላውቅም ሲሉ ተደምጠዋል።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 እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናው አርካይቭ በትዝታ የዋሊጥ መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ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 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖች ነበሩ ዜናዎቹ። ለእናንተ እያደረስኩ አብሬያቸው ቆየሁት ሀብታማ አያሌው ነበርኩኝ። ሰናይ ቀን።